እሺ እሺ፣ ማን ማን ያለው? የሰላም መተት የሰላም መተት። ሌላ ማን ያለው መተት? ብቻ ምን አድርጌ ተባልክ? መተት አዳየው፣ አዳየው። ንብረቱን በተነው፣ ንብረቱን በተነው ንብረቱን በትን፣ ደሀ አድርግ፣ ምንም እንዳይኖረው። አዎ፣ አዎ። ስንት ዓመት ነው ከሱ ጋር የቆየው? 13 13 ዓመት። ንብረቱን፣ ሕይወቱን፣ ምን አረግ። ተበተነ፣ ምንም የለውም። ተበተነ፣ በተነው። መኪና አለው? መኪና ምንድነው የምታርገው ያለው ደሀ እንዲሆነ እንዲህ የምታደርጉት ይበተናል፣ ይበተናል። ብር ሁሉ ጠቅላላ የቤተሰብ ነው፣ የጓደኛ መተት። የቤተሰብ ስም አትናገርም። ሰማችሁ አይደል? መኪና ሀብት፣ ንብረት ነበረው። ደሃ ይሁን፣ አይስራ፣ አያገኝ ተብሎ በመተት ታስሮ መኪና ይበላሻል። መቼም መኪና ሰው ነው የሰራው፣ ይበላሻል፣ ይሰራል የመተት ከሆነ ይበላሻል ይሰራል፣ ይበላሻል ይሰራል፣ ወጪ በወጪ ብቻ ይኮናል። ከዛ ይሰለቻቸዋል፣ ወይ ይሸጣሉ፣ ወይ ደግሞ መኪናውን ይጥላሉ። በቃ አንድ ጋራጅ ቆሞ ለአመታት ወይ አይሸጥም ወይ አይሰራም። እንዲህ አይነት መኪና ያላቸው ሰዎች ብዙ አሉ፣ በመተት ታስረው ማለት ነው። እሺ ከዛስ ምን አደረከው? ምንም የለው በተነው በተነው በተነው በተነው፣ ይዘራል ይዘራል ይዘራል ይዘራል በተነው። ምንም እጁ ላይ አሁን ያለው ምንም የለም። የሰላቢ መተት አንዱ ክፋት፣ ትሰራላችሁ ትሰራላችሁ፣ ታገኛላችሁ፣ መጨረሻ ደግሞ ትባክናላችሁ። ገንዘቡ ይመጣል ይወጣል፣ ሲመጣ ታያላችሁ። በምን እንደወጣ የት እንደሄደ ምን እንደሰራችሁበት እንኳን አታውቁ። ብዙ ሰዎች ብዙ ገንዘብ ያገኛሉ ግን አመዳፋሽ ይሆናሉ። ብዙ ሰዎች ለፍተው ሰርተው ጥሩ ገንዘብ ያገኛሉ፣ ግን ገቢያቸውና ወጫቸው ሰማይና ምድር ነው። እንዲህ ሆኖ የሚሰቃዩ አሉ፣ ግን እኮ አያውቁም። ያልተባረከላቸው ይመስላቸዋል። ውጪ በዛብኝ ይላሉ፣ ቀዳዳው በዛብኝ ይላሉ። በመተት ቀዳዳ ተሰርቶበት እንዴት አይባክንም? ምን ልታረጉት ነበር? መጨረሻማ በመኪና ወደ ልናዝ ልናስገድለው ነበር። ልናስገድለው፣ በራሱ መኪና ልታስገድሉት? መኪና እራሳችን አስነስተን ለቀቅነው፣ ለቀቅነው፣ መኪናው አስነስተን ተኝቶ ነበር። እሺ፣ ልንገድለው ነበር። ወደ ቤት አስገብተን ልናፈርሰው ነበር። ወይ ጉድ! ነይ እስኪ ሚስትዬ! ወይ ወይ፣ ደህና ነሽ? እግዚአብሔር ይመስገን ይኸው ባለቤትሽ በመተት ተይዞ ሀብት ንብረት ጠፍቷል። አዎ፣ እውነት ነው። አንድ ጊዜም እንደዚህ ኮንዶምንየም ቤት ነው የገባው፣ እና አንድ ጊዜም እንደዚህ ሰው ገጫ እና በጣም ነው ስቃይ ውስጥ ያለ ነው። እሱ መተት ነው እንደዚህ የሚያደርገኝ ይላል። ግን አሁንም መምጣት አልፈለገም ነበር። ካሁን በኋላ እሳቸው ካልመጡ አልሄድም ብሎኝ በመከራ ነው የመጣልኝ በመከራ አልሄድም ይላል። በቃ እኔ ከ በኋላ አልሄድም። ባለፈው እናትህ ብዬ ነበር አልሄድም ብሎኝ፣ አሁን በግድ ነው ይመጣልኝ እና ስቃይ ውስጥ ያለ ነው። መኪናውንም ተበላሽታ ነው ያለችው። ከባድ መኪና ነው። ሁሌ እንደተሰቃየን ያለ ነው። ይኸው ሀያ ዓመት የሆነናል። ስቃይ ውስጥ ያለ ነው። አልመጣም፣ ምክንያቱም ያውቃል አጅሬ፣ እንደሚያዝ እንደሚሸኝ፣ ልጁም እንደሚፈታ ስለሚያውቅ አያስመጣም። ሌላ ቦታ ቢሆንማ ራሱ ስፖንሰር ሆኖ ነው ይዞት የሚሄደው። በጣም ነው የሚገርመው። እሺ በደግ መተት ንብረቱን ሀብቱን እያጠፋ እየፈተንክ ተቃጠልኩ በቃኝ ተቃጠልኩ። ዛሬ ለምንድን ነው አይመጣም የሚያልከው? የመዳኛ ሰዓት ነው። የመዳኛ ታስሯል እኮ ታስረ እኮ በቀደም እኮ አሰርከው አሰርከው እንጂ፣ ዛሬ መዳኛውን ለማሳለፍ ነው አይደለ እ አዎ ለወስደው ነበር። የት ነበረ የምትወስደው? ወደ ቤቱ ይዘው ልትሄድ እኮ። እንዲህ የሚሆኑ እኮ አሉ። እኔ የሚገርመኝ ባልና ሚስት እንዲህ አይነት ችግር አለብን ብለው ተነጋግረው ተመካክረው እዚህ ይመጣሉ። እዚህ ከደረሱ በኋላ ባል ያክለፈልፈዋል፣ እንሂድ እንሂድ፣ ልሂድ ልሂድ ልሂድ፣ በቃ ካልሄድኩ ብሎ ሚስት ጨቅጭቆ መሄድ አለ። ወይ ደግሞ ተይዞለት፣ እንደሱ ደግሞ ሚድናል። ባልና ሚስት እዚህ መጥተው ሚስት አልፈልግም መሄድ አለው፣ ምክንያት ፈጥራ ሹልክ ብላ ትሄዳለች። እንዲህ ያደረገ ድነታቸውን ያሳልፋል። እሺ ና፣ በስላሴ ስም ቀናበል። መጨረሻ ምን ልታደርገው ነበር? ልገድለው፣ ልገድለው፣ ልትገድለው። ልጆቹ ጎበዝ ናቸው፣ ይጸልይ ያሉ መዘምራን ናቸው። ሚስቱ ልጆቹ ይጸልያሉ፣ ሚስቱም ትጸልያለች፣ ከቤተ ክርስቲያን አትቀርም። እንደውም እሷ ነች የምታቃጥላችሁ፣ ዋናው እሷ ነች። አንዴ የተባረከ ሚስት እግዚአብሔር ይስጣችሁ፣ ወንዶች ለድነት ምክንያት የምትሆኑ ለመፋታት ለመጥፋት ሳይሆን እንዲህ ለመዳን። ይኸው የሚስት ጸሎት እንዲህ ይጠቅማል። ባልና ሚስት ጸልዮ የቤተሰብ ጸሎት ጥሩ ነው፣ ችግር ይፈታል። አንድ ላይ ስንልኮ እንዲህ አይነት ጥቅም ስላለው ነው። ከቤተሰብ አንድ የሚጸልይ ጎበዝ ካለ በእሱ ጸሎት የሁሉም ችግር ይፈታል። በአንዱ እግዚአብሔር ይለመናል ችግሩ ሚስት አትጸሊም፣ ባል አይጸሊም፣ ልጆች አይጸሉም። በቃ መብላት፣ መጠጣት፣ መተኛት፣ መንጋት፣ መስራት፣ መግባት፣ መውጣት፣ ምንም ነገር የለም። አንድ ቀን ሁሉ ነገር ቀጥ ሲል እግዚአብሔር ትዝ ይላቸዋል። አንድ ቀን ችግር ሲፈጠር ያኔ እግዚአብሔርን ያስታውሳሉ። እንደሷ ደግሞ የሚጸልዩ ሰዎች ይኸው የጸሎታቸው ዋጋ በፈውስ እግዚአብሔር ሲከፍላቸው እናያለን። ሚስቱ ትጸልያለች እሱን፣ እሳ ታጸልዩትም። እሱማ መተክሰያ ይወድ ነበር። አንወስዶ አንወስደው፣ ቤተክርስቲያን አትወስዱትም? ለምን? ይበላሻል፣ ይበላሻል ብሎም ይበላሻል። ስራችን ይበላሻል፣ ስራችን ይበላሻል። እንዲህ ነው ስራቸው ይበላሻል። ክፋታቸው፣ ተንኮላቸው ይከሽፋል። ብዙ ሰው እኮ የማይመጣው ወዶ አይደለም፣ ተይዞ እኮ ነው። በቃችሁ ተዘጋጁ። በጥሩ በስላሴ ስም በመድኃኔ ዓለም ስም በዛሬ ዕለት ባለችው በኪዳነ ምሕረት በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በመጥምቁ ዮሐንስ ስም የስራ የድል የንብረት መተት የቤተሰብ መተት፣ ሁላችንም ለቀን እንሄዳለን። በሥላሴ ስም ለዘላለም በሲኦል ታስረናል። በሲኦል ከቤተሰቡ ላይ ከቤተሰቡ ከሀብት ከንብረቱ ላይ ተነስተን ለቀን ወተናል፣ ለቀን ወተናል። የዘጋነውን የዘጋነውን የሥራ ዕድሉን የሥራ በረከቱን በረከቱን በኪዳነ ምሕረት ስም በኪዳነ ምሕረት ቃል ኪዳን ከፍተናል። አንታደስም አደስም አንመለስም።

አቤት በየቤቱ እንደሱ ስንት ታስረው ያላወቁ ያልነቋሉ። ናስኪ አይዞኝ ጠላት ያልቅስ አታልቅስ። ናስኪ መቼም ሚስት ናት በግድ ያዳነች። ደህና ነህ ወይ? እግዚአብሔር ይመስገን። እንዴት ነው ፈተና? ሰውን ፈተናማ ይኖራል። ተመስገን ሀብት ንብረት ነበረብኝ፣ ይጠፋል። መኪና ይበላሻል፣ ይሰራል፣ ተመልሶ ይበላሻል። አዎ አዎ አዎ ነበረኝ፣ መኪና ነበረኝ። እሱ በቃ አልሆን ሲለኝ፣ እሱ ሸጥኩኝ። አሁንም ከበድ መኪና ገዛውኝ፣ እሱም በቃ አሁንም ምንም በቃ በረከት አጣሁኝ። መተት እንደሆነ ግን ታውቃለህ፣ በቃ ይታየኛል። በቃ ተኝቼ እያለሁ እራሱ ይመጡብኛል፣ ሲላከብኝ ሁሉ አቃለሁ። መኪና ላይ ተኝቼ እንግዲህ ሌሊት መጥቶ ያንቃኛል። ይሄ ሁሉ ችግር ታዲያ ያለ እንዴት ነው መተ መፈታት ያልቻልከው? በቃ ስራ አንዳንድ ነገር ይጎድብኛል ምን ይልኛል እንግዲህ ቤተሰብ ይዘህ ከራይ ቤት ያለው እሱን ለመሙላት ስል በቃ ዝም። ሁሉን የሚያሰራኝ ግን የናፍጣ ማጣበት ሰዓት አለ መኪና እ የናፍጣት አለ ትሰራለህ፣ ትሰራለህ። የነዳጅም የለም ምንም የለም ምንም የለኝም። አሁን እንደ 24 ሰዓት ነው የምሰራው በቃ ለራሴ ስለሆነ እያልኩኝ፣ ሀያ አራት ሰዓት ነው ሥራ፣ አይደክመኝም። ግን ቡሩክን ጥሩ ሚስት አለ። እግዚአብሔር የተባረከች የተቀደሰች ሚስት ሰጠ። የሰዋ ጸሎት ጠቀመ። እግዚአብሔር ይመስገን። ደስ አለሽ። ውይ በጣም ደስ ብሎኛል። ለእኔ ደረሰ፣ ለእናንተ ሁሉ ይድረስ። እማምላክ ነው የደረሰችልኝ፣ እመቤት የምጠጣ ጽዋ የደረሰችልኝ፣ ለሁላችሁም ትድረስ። ደስ አለ በጣም ጠላቶችን እያወቅህ ሳትነቃ ሳታውቅ ታስረቁጫል ይኸው ኪዳን እምረት በለተቀኗ አፈታች ለአንተ የደረሰች ኪዳን እምረት ለሁላችንም ትድረስልን ኪዳን እምረትን አመስግኑለት